ሰላም፣ ሰላም፣ ሰላም፣ ሙስሊሙም ክርስቲያንም እንዴት አመሻችሁ? እግዚአብሔር ይመስገን። ይደስ ብሎኛል። ወይ ወይ ወይ ወይ፣ ያብ ጀግናው እኮ የሄሉ ቤተሰብ ጋር ሄደ። አንበሳ ቆፍጣን ነው፣ በቃሉ የሚጸባል ጀግና። ወይ ወይኔ ወይ ነ ወይ፣ እግዚአብሔር ምስክሬ ነው የጀግና ጀግና። እግዚአብሔር አሁን እርግጠኛ ነኝ ሄሉ ከአባቷ ትእዛዝ አታልፍም። ይሄን ያህል ጥዞ ከሄደ ይሄ ልጅ እውነት አለው ማለት ነው። እስከ መጨረሻው ከእሷ ጋር መኖር የሚፈልግ ሰው ነው። እግዚአብሔርን በጣም ነው የማደንቀው። እንኳን ደስ አላችሁ። ስታስቡ፣ ስትጨነቁ፣ ስትፈታደጉ የነበረው እና እዚህ መቶ ቢፋለሙ ይሻላችኋል። ምክንያቱ ሄሉ ከአባቷ ትዕዛዝ አትወጣም። ምክንያቱም ይሄን ያህል ጥሶ ሂዶ አታሳፍረውም ብዬ አስባለሁ። የነ ልዑል ጆሮም ይደፈናል። ይሄኔ በርግገዋል። ወይኔ ያብ ጀግና። እግዚአብሔርን በጣም ነው ማደንቅ፣ በጣም ነው ማከብር። በጣም ቆፍጣና፣ በቃለ የምጸና እስከ መጨረሻው ድረስ፣ ይህንን ያህል ፈተና ተፈትነ፣ እስከዚህ ድረስ መድረስ በጣም ጀግና ወንድነ። በእውነት የጀግና ጀግና። በቃ እንዲህ ሄሉ፣ በእግዚአብሔር እንደዚህ አይነት ወንድ መቼም አታገኝም። ገባሽ? በጣም ቢወድሽ ቢያፍቅርሽ ከአንቺ ጋር እስከ መጨረሻው መጽናት ስለሚፈልግ ነው፣ ይሄን ሁሉ ፈተና አልፎ እስከ ቤተሰብ ድረስ ጥሶ የሄደው። ይህንን ደግሞ ስለ ሁሉም ነገር እግዚአብሔር ይመስገን፣ እንዲህ አይነት ሰው ስለሰጠሽ። እኔ ደጋግሜ ነው የምልሽ ያብን ወደ አንቺ ያመጣው ሰው ሳይሆን እራሱ እግዚአብሔር አምላክ ነው። ከአሁን ወዲህ የሰው ወሬ አትስሚ። በስተጀርባው ያቺ ልጅ ብትኖር እስከ ቤተሰብ ድረስ ጥሶ አይሄድም። በቃ አሁን ሄሉ የእናትና የአባትሽን ቃል መስማት አለብሽ። የውስጥሽን ሁሉ ለአባትሽ በፊት ለፊት እሱም ከልጅቷ ጋር እንዳቅ ሁሉንም ነገር ፍትፍትፍት አድርግታችሁ መምጣት ነው ያለባችሁ። ፈትልዬም እግዚአብሔር አምላክ ያክብራችሁ። በጣም የሚደነቅ የሚከበር በክብር በገስቶ የኔ ጌታ ዊኒ ዊኒ፣ እግዚአብሔርን አንጀት ይን ይበለኝ ክርስቶስን። ይሄን ሰው ግን ብትገፊ ራሱ አወዳደቅሽ ጥሩ አይደለም። እርግጠኛ ነኝ ስለምትወጁ ከአባትሽ ቃል ከእናትሽ ቃል እንደማታርፊ እንደማታልፊ ተስፋ እናደርጋለን። የዚህ ሰሞን ጭንቀትሽ ሁሉ እርግፍ እንደሚል ማለት ነው። ያብ ግን እግዚአብሔር ስጥ እድሜና ጤና ከክፉ ነገር መድኃኔ ዓለም ይጠብቅ። ጀግና ወንድ፣ በቃ በአንተ አላፈርንብህም። በአንተ እስካሁን ማንም ሰው ያፈረብህ የለም። በንጹ ልቤ ደገፉ ከራሱ የአንተን ደስታ፣ የሁለታችሁን ደስታ ማየት ነው የምንፈልገውና ስለ ሁሉም ነገር እግዚአብሔር ይመስገን። ደስ ብሎናል። እንኳን ደስ አላችሁ ያብ ድል ያደርጋል፣ ያሸንፋል። አሸንፈን አሸንፈን አሸንፈን እያለን ማለት ነው። ወይ ወይ ወይ! እኔ ደስ ብሎኛል። ደስ አላላችሁም? ኦዲን ስዬ በስም አሞሉ አሁንማ፣ ይሄ ልይ ባለወቶልሻል፣ ባለወቶልሻል። ይሄ ፊንቄር ፊንቄር፣ ሚንጥቂ ሚንጥቅ የምትሆን ነገር አቆሚ። ከይቅርታ የሚበልጥ ነገር የለም፣ አይደለም ነፍስ አልገደለ። ይሄ ልይ ምን አለ አለ እንዴ አንቺ ስንት ቀን እንዳልክ እንኳን በፊት ስንት ሴት ስሟል እኮ። ግንባሩን ምን ስትስማዋል ነበር? እንደ ምን ነው ያብላይ ሲሆን እንዲያጠነከርሽው ማለት ነው። ስለዚህ ሁሉንም ነገር በይቅርታ የሚፈታ ነገር የለም ሁሉንም ትፈታላችሁ። ሆዲሽን እንትን አትበይ። ይሄ ሰው ቢጎዳሽ ኖሮ እስከ ቤተሰብ ድረስ ጥሱ አይሄድም። ወደ ራስሽ ተመለሽ። ይሄ የልዑል ምክር ይሄ የቁራኛ አይን እያየ የሚመክርሽን ምክር ፎርጌት አድርጊ። እግዚአብሔር የሰጠሽን ሕይወት ኑሪ። ጀግናነክ አደንቅሃለሁ። እግዚአብሔር ይጠብቅ። ምክንያቱም በሁሉም ነገር ሞከረ ሞከረ ሞከረ። የመጨረሻ ቻንሱ እናትና አባቷ ጋር ሄደ። በቃ ከእናትና ከአባቷ ጋር ከሄደ ይሄ ልጅ እስከ ህይወት ፍጻሜ የሚፈልጋት እሷ መለየት አይፈልግም ማለት ነው። ስለዚህ ነገሮችን ሁሉ እመብርሃን ታሳካላችሁ። ወዳችኋለሁ፣ አከብራችኋለሁ። እኔ ደስ ብሎኛል። እንኳን ደስ አላችሁ። በኮሜንት ሞቅ ደመቅ፣ ፈንደቅ ምናምን ብቅ ጥልቅ እያላችሁ ጨምጭሙለት። እንኳን ደስ አላችሁ በሉ። ጠላቶች ይፈሩ ቀኞች ይፈዱ። እንደው እግዚአብሔር አምላክ ያጣምራቸው። ፋዙ ካዬ መብርሃን ታስታርቃቸው። ከአባቷ ቃል እንደማትወጣ አምናለው። ጠላቶች ሊያለያዩት የተዘጋጁት ምች ወቃቢ መጋኛ ሁሉ ያፍራል። ያብ ድል ያደርጋል። ወደፊት ስ ምንጭ ድረስ እኮ ነው ሄደው። ባይፈልጋት ኖሮ እዛ ድረስ ይሄዳል እንዴ? ባይፈልጋት እግዚአብሔርን እንዲህ ምን አይነት በምን አይነት ቢያፈቅራት ነው! ርብስ ማን ፍጻሜያችሁን እግዚአብሔር አምላክ ያሳምርላችሁ። ሄሉም የተረጋጋ ልብ ይስጥሽ። አንዳንድ ጊዜ እግዚአብሔር ያመጣልንን ነገር ባንገፋ ጥሩ ነው። ከዚህ የበለጠ መስዋዕትን አይውልም። የፍቅር የሚገባውን ሁሉ መስዋዕትን የዋለው አንቺን ላለማጣ ሲል ብዙ ነገርን አድርጓል። ይቅር እንደምትዩ ተስፋ እናደርጋለን። የመጨረሻ ግን እሱን አሁን ካሳዘንሽው ከኛ ውስጥ ሙልጭ አርግተን ጠራርገን ነው የምናስወጣሽ። ጥርግ አርግተን ጥርግ አንድ ውቃቤ እንኳን ሳናስቀር ነው ከውስጣችን ጠርገን የምናወጣሽ። እኛ በአንቺ መቃጠል የለብንም። ግን ይሄንን ትጥሻ ያለሽ ብዬ አላስብም። ምንም ምክንያት የለሽም አሁን ምንም ምክንያት እስከ ቤተሰብሽ ከደረሰ ይሄ ልጅ ከልጅቷ ጋር ኬዝ ቢኖሮ እስከ ቤተሰብሽ ድረስ አይደርስም። ያች ልጅቷን ቢወዳት ቢያፈቅራት ኖሮ እስከ ቤተሰብ ድረስ አይሄድም። ስለዚህ ነገሮችን እንትን በይ። እግዚአብሔር በመሃላችሁ ጣልቃ ይግባ። እኛንም አዲስ ትኩስ ምሰራጅ መድሃን ያለም ያሰማን መብርሃን በጣልቃችሁ ትግባ። ደስ ብሎናል። ወንድ አንበሳው አንተ፣ ከአንተ ጎን ስላለን አንቆጭበትም። ወይኔ ክርስቶስ ጣልቃ ይገባል። መድሃን ያለም ጣልቃ ይግባ። እንደው ሰማይና ምድርን የፈጠረ መድሃን ያለም በመሃላችሁ ጣልቃ ይግቦ፣ ሰላምን አንድነትን ያብጅላችሁ። ጠላቶቻችሁን ከላያችሁ ላይ እናንተ እንዳትጋቡ እንዳትፋቀሩ የሚያደርግ ጠላት ሁሉ ከላያችሁ ይገፈፍ። እወዳችኋለሁ።